እንኳን ኦርቶዶክስን እንግዲህ አንድ የተቆረጠ ቪዲዮ ላይ ያው ቀን ድንገት ተጠይቄ ነው እሱን ያወራሁት እና አፍጋኒስታኖች እንኳን ሲጠቆኩ ቅር ልንሰኝ ይገባል። ፍልስጤማውያን ሲጠቆኩ ቅር ልንሰኝ ይገባል፣ እንደ አንድ ሰብአዊ ፍጡር ማለት ነው። ይሄ ፊል ለማድረግ ሂዩማኒቲ ብቻ በቂ ነው። ሰው መሆን ብቻ በቂ ነው። ባህር የእግዚአብሔር ባህሪ የመለኮት ተካፋይ መሆን ብቻ በቂ ነው። እንግዲህ ኦርቶዶክሳውያን በእንደዚህ አይነት ጥቃቅን ስህተቶች በሚፈጠሩ በግለሰቦች አመለካከት ያው እንጸልያለን፣ የጋራ የሆነ ነገራችን ላይ እንግዲህ ሁላችንም ጸሎታችንን እናደርጋለን። እነሱ ይውደሙ ከሚል አይነት ልብ አይደለም በፍጹም። እና ይሄንንም አካሄድ በፍጹም አልቀበልም። የወንጌል ባህሪው ስላልሆነ ማለት ነው። ወንጌል ባይዘወይ የምንናገረው ብቻ ሳይሆን የምንጠብቀው ጭምር ነው። ወንጌልን ሐዋርያቶችም ክርስቶስም ሲሰጡ እንድንናገር ብቻ ሳይሆን እንድንጠብቀው ወንጌል ካልሆነ አካሄድና ወንጌል ካልሆነ ትምህርት እንድንጠብቀው ጭምር ነው የተሰጠን። ስለዚህ ይሄ የወንጌል ልብ አይደለም፣ የወንጌል አካሄድ አይደለም። እንደዚህ አይነቱን አካሄድ እናወግዛለን። እንደገና ደግሞ ወንድሞቻችንን እናጽናናለን፣ ወገኖቻችንን እናጽናናለን። ማን ነው ኦርቶዶክስ? ኦርቶዶክስ ስንል እኮ ያልዳኑ እህቶች የስጋቶችንም ጭምር ነው። ዘመዶችን፣ አጎቶችን፣ ቤተሰቦችንም ጭምር ነው። ተዉትና እንኳን እንደዚህ የቀረበ የሀገሬን ልጆች ጭምር ነው። ወንጌል ስል ጎረቤቶችን፣ አሚን። ኦርቶዶክስ ስል እኮ ጎረቤቶችን ጭምር እኮ ነው ኦርቶዶክስ ሱል ማለት ነው እና እንኳን ኦርቶዶክስን እንግዲህ አንድ የተቆረጠ ቪዲዮ ላይ ያው ቀን ድንገት ተጠይቄ ነው እሱን ያወራሁት። እና አፍጋኒስታኖች እንኳን ሲጠቁ እኮ ቅር ልንሰኝ ይገባል። ፍልስጤማውያን ሲጠቁ እኮ ቅር ልንሰኝ ይገባል። እንደ አንድ ሰብአዊ ፍጡር ማለት ነው። ይሄ ፊል ለማድረግ ሂውማኒቲ ብቻ በቂ ነው። ሰው መሆን ብቻ በቂ ነው። ባህሬ እግዚአብሔር ባህሬ መለኮት ተካፋይ መሆን ብቻ በቂ ነው። እና አንዳንድ እንትኖች እኔ አምሶሪ ሶሪ፣ ይሄ ሃይ ሌቭል ኦፍ ኢግኖራንስ ነው ብያለሁ ቀንም እና እንደዚህ አይነት ነገሮች ሃይ ሌቭል ኦፍ ኢግኖራንስ ናቸው። ሶ ብዙም አትዘኑ። ያን የሰማቸው ኦርቶዶክሳውያን ወንድሞችም ያለ ተናገረው ሰው ልቦና እንዲሰጠው እናንተ ጸልዩለት፣ እንዲያውም ማለት ነው ተሽሎ መገኘት ነው። እና ከዛ ውጭ ግን ይሄ የእኔ ኃላፊነት ነው እናንተን ለማስደሰት እንዲያው ከእናንተ ዘንድ ጎሽታ ለማግኘት አይደለም። ይሄን ስላረኩኝ የትምህርት ልዩነቴን ያጠፋዋል አያጠፋውም? ይሄን ስላልኩኝ እና ይሄን ከእናንተ ጋር ስላደረግኩኝ ያለኝን ያስተምሮ ልዩነት ኮምፕሮማይዝ አረጋለው አመቻመችበት አለው? በፍጹም። ይህን ስላረኩኝ ግን እንዳመቻመችኩ የሚቆጥር ሰነፍ ሰው ካለ እንግዲህ እሱ መብቱ ነው፣ እንደፈለገ ያስብ። እኔ ሳሙኤል በላይነ እንደዛ አይደለም ወይ? ፓስተር አሌክስን በማረጉ ወንጌል ላይ እንዳመቻመች የሚቆጠር ከሆነ ይሄ እንትን ነው፣ የአቀንጭራ ነው ራሱ የአይምሮ እድገት ውስንነት ነው። እና አንዳንዶች ጋር እንደዛ ያለው የአይምሮ እድገት ውስንነት ያለው እና አይደለም የክርስቶስ ትምህርት እና መንፈስ ሊሆን ማለት ነው። እና ይሄንን ማንም ሰው ላይ እንዲደርስ አንፈልግም። ትናንት የወንጌል አማኞች ቤተክርስቲያን በስደት ውስጥ አልፋለች። በኢትዮጵያ ደረጃ በሃይማኖት ደረጃ ከተነሳ እንደ ወንጌል አማኞች ቤተክርስቲያን ኢትዮጵያ ውስጥ የተሰደደ ቤተ እምነት የለም። ታዲያ ያኔ ስደት ቤተክርስቲያን ላይ ሲደርስ አባቶቻችን ሲሰደዱ ማን በሰራው ወንጀል ነው የተሰደዱት? አሁን ያ ወንድማችን የተናገረውን እኮ ወደ መሬት እናውርደው ካልን እንግዲህ እነሱ ትናንት በሰሩት ግፍ ነው እንድየታረዱ ያሉት እንድየሆኑ ያሉት ሊያውም ሲዲ ስላቃጠሉ ምናምን ከተባለ እግዚአብሔር ታሪክ ማህደርን እያገላበጠ እንደ ሰው የሚፈርድ አይነት ከሆነ የዛሬ ሰላሳ ዓመትና አርባ ዓመት የወንጌል አማኞች አባቶቻችን ዋጋ ሲከፍሉ ማን በሰራው ኃጢአት ነው ታዲያ የከፈሉት? እና አንዳንዱ ነገር ጠለቅ አድርጎ ካለማሰብም ጭምር የሚመጣ ነውና እንዲያው እንደዚህ አይነት ስንፍና ውስጥ ብዙ መተባበሩ ጥሩ አይደለም። ኤንዌይስ ግን ድምፅ እንሁን። የኦርቶዶክስ ወንድሞቻችንን እንደ ዜጋ፣ እንደ አንድ ኢትዮጵያዊም በቃ ይበቃናል። አሁን በብሔር መባላት፣ በሃይማኖት በመባላት፣ በጎጣ በምን መባላት ይበቃናል። እግዚአብሔር ምሕረቱን ያውርድልን፣ ክርስቶስ ይራራልን ነው የምለው። ፓስተር ካረዘምኩ ይቅርታ። ብሩክ ሁንልኝ። በፍጹም ያንተን ተነሳሽነት ቀላይ በላይቭም ቪዲዮንም ሳሚ በላይ ነጋ ገብታችው እሱ የሰራውን ቪዲዮ ኮፒ ሊንክ አርጉለት። እኛ ሳሚን ለረጅም ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ ላይ ያለው አቋም የትምህርት ልዩነቶቹ እንዳለ ይሆናል። ሰዋዊነት ከምንም ነገር በላይ ይቀድማል። በዚህ ጉዳይ ላይ የጋራ የሆነ ነገራችን ላይ ሁለቴ የምናስበው አይደለም። እዛ ቪዲዮ ተለቆ ያያችሁት በእርግጠኝነት ነገ የሚጸጸትበት ትምህርትን የተለቀቀው ይሄ በፍጹም ተቀባይነት ሊኖረው የሚችል በወንጌል አማኝም ደግሞ እንዲህ አይነት ሕሳቤ አለ ብዬ አላምንም፣ በፍጹም እና ድንገት ኦርቶዶክሳውያን በትምህርት ልዩነቶቹ እንዳለ ሆነው ሳሚ በሚለው አስተሳሰብ ውስጥ የጋራ የሆነ ነገራችን ለሀገርም ለቤተ ክርስቲያንም ለሁላችንም የሚጠቅም ነገር አይደለም። ይልቁንስ እንጸልያለን። ኦርቶዶክሳውያን እንግዲህ የጋራ ነገራችን እንደሆነ ሁሉ አምነን ነው እንግዲህ ከእናንተ ጋር እየቆምን ያለ ነው። በኢትዮጵያ ቤተክርስቲያን ውስጥ ለወንጌል የሚከፈለውን ዋጋ ብዬ ሁሌ የምናገረው ነገር ነው። ሁሌ ማለት ነው እና በጣም በሰለጠነ ጨዋ በሆነ ማህበረሰብ ያደግን እኛ እንኳን እንዲልንል አይደለም። እኔ ምን አይነት ቂም እንደሆነም አላቅም፣ ምን አይነት ጥላቻም እንደሆነ አላቅም። በዚህ ደረጃ አደባባይ ላይ ወጥቶ የሚነገርለትም ደግሞም የሚያኮራም ነገር አይደለም። በዚህ ደረጃ ትምህርት ሆኖ እንዲወጣ የሆነውና ሳምዬ አንተ የሄድክበት አካሄድ የሁላችንንም ልብ ነው። ነገ ከነጎዳ እዚህም አሁን እነ ፓስተርናቲ ወንጌል አማኞች ያላችሁ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጎን መሆናችን በብዙ ነገር መታየት አለበት። የትምህርት ልዩነቶች ኦፍኮርስ እንዳሉ ይሆናሉ። ነገር ግን አንድ መሆናችን በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለወንጌል ያበረከተችው አበርክቶ በጣም እንዲህ የሚባል አይደለም እላለሁና፣ ፓስተርናቲ ምን ትላለህ? ሰላም ብያለሁ ፓስተሬ፣ ሁላችሁም ከታችን ናጸድም ሁላችሁንም ሰላም ብያቸዋለሁ። ሳሚ ፓስተር ሳሚ የተናገረው በደንብ የምገዛው ሀሳብ ነው። እኔ እንደሱ አሳምሬ መናገር አልችልም፣ ግን የኔ ሀሳብ ተመሳሳይ ነው፣ ከሱ ጋር ተመሳሳይ ነው። ግን ምንድነው አሁን ስትናገር የሰማሁት ማን ነው እንደዛ ብሎ የተናገረው? አልሰማሁም አልሰማሁም አልሰማሁም። እኛ ቪዲዮ ኦልሬዲ ወጥቷል። በጣም የካውንስሉ ራሱ መግለጫ ሰጥቷል። ካውንስሉ የሰጠው መግለጫ አይተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን በሆነው ጉዳይ ላይ ብሎ ሀሳባቸውን ሰጥቷል። ሰው ምን ለማለት ተፈልጎ ነው? ቪዲዮ እንደ ግለሰብ የወጣ ነው እንጂ እንደ ተቋምም አደለም ወንጌል አማኝን ይወክላል ተብሎ አይታመንም። ተብሎ እንዲሁም ክርስቲያን ቲዩብ በዚህ ጉዳይ ላይ ከጽሁፍ ጋር ነው መረጃ ይለቀቀው። እኔ አስቀድሞ ነው ቪዲዮውን ያየሁት እና ልክላሃለው። እንግዲህ ፓስተር ናቲ እሺ ደስ ደስ ይለኛል። ፓስተሪ ምንም ስላልሰማሁኝ ምንም ማለት አልችልም። ቪዲዮ አለ በጣም እሱ አሁን እኛ እኔ ሳሚም የሰራበት አንዱ ምንድነው ገብቷል፣ ገብተዋል። አንዳንድ ጊዜ የጋራ የሆነ ነገር ላይ ሁለት የማታስባቸው ነገሮች አሉ እና ቪዲዮን ስታየው ደግሞ ሌላ ስሜት አለው፣ ሌላ ስሜት አለው። እኔ ቪዲዮውን ካየሁት በኋላ ነውና ያው ኦርቶዶክስ ላይ የሆነ ያለው ነገር በጣም ሁላችንም ልንቃወሙ የሚገባ ሰዋዊነት፣ ቅድም ሳሚ እንዳለው እኛ ለፍልስጤም ሁሉ ድምፅ ለመሆን እኮ ትሄዳለህ አደለም? ለእንተን ማለት ነው በረሃብና በችግር በጦርነት ለሚያዝ በንጹሃን ላይ በሚደረግ ማንኛውም በደል ትቃወማለህ እኮ አደለም አንተ? እኛ እኮ መንፈሳዊ ተቋማት እኮነን ስለሰው ምናምን እና አሁን ደግሞ እንዲህ አይነት ተከታታይ ነገር ሲሆን ነገስ ምን እንደሚሆን ምን ታውቃለህ? እንግዲህ ሰይጣን በተለያየ አይነት መንገድ መንፈሳዊ ተቋማትን እንደዚህ አይነት ነገር እያደረገ ነው ብለን ስለምናምን እንጸልያለን ለማለት ነው። ምንም የምለው ነገር የለም የሳሚን እገዝ አለው ብሏል። ፓስተር ናቲ፣ እሺ ማን አለ ሌላ? አጸደ እንቤት አመሻችሁ። እግዚአብሔር ይመስገን። ፓስተር በጣም እናመሰግናለን። ጥሩ ነው። እንግዲህ እንደዚህ ነው። ያው ለእኔ የክርስትና ዴፊኒሽን ይሄ ነው ማለት። በጣም ብዙ ነገር ያውና ያለን ቲክቶክ ላይ እንድንጠላላ ምናምን ይፈለጋል፣ ማለት ይፈለጋል ሳይሆን ይታሰባል እንደዛ። ግን ይሄ ያው ማጽናኛ ይሆናል። ክርስትና ብቻ ሳይሆን ኢትዮጵያዊነት ነው። ሌላው ነገር ደግሞ የሌለውን ሰው ህመም መረዳት ያው ሰው ያደርገናል ማለት ነውና፣ ያው አሁን በጣም ሰው ሞቱን ተላምዶታል፣ እና ብዙም ድምጽም ማለት የማይሆን ሰው አለ፣ ያልሰማም ሰው አለ፣ እና ብቻ በጣም ላመሰግን እፈልጋለሁኝ። እና ያው ያደግንበት ኢንቫይሮንመንት እና አሁን ያለው ነገር እኔ በጣም ግራ እየገባኝ ነው። ወይ አሁን ኢንተርኔት ስላለ ይሁን አላቅም፣ ግን በጣም ተላምደናል እንደዚህ አይነት መጥፎ ነገሮች እና ግን ቀላል ነገር አይደለም። ማለት ቲክቶክ ምን ይሁን ማያቅ ማለት ምኑን ከምኑ ማያቅ ሰው ስልክ እንኳን የሌለው ሰው ብቻ በጣም ምስኪን ገበሬዎች ናቸው የሚታረዱ። የሚሞተው ሰው ራሱ መሞትም ማለት የማይገባው አይነት ሰው ነው እና አሁን ላይ ያለንበት ዘመን ትንሽ ይከብዳል። በጣም እንግዲህ ወይ የክርስቶስ መምጫ ደርሰው ይሁን አላውቅም ግን አይንክ፣ ሁላችንም በየሃይማኖታችን ጸሎት ማድረግ ያለብን ይመስለኛል። ምክንያቱም ምንም የማይገባቸው ሰዎች ናቸው እየሞቱ ያሉት። እውነቱን ለመናገር ነው። በአሁን ብቻ ሳይሆን በምንም ነገር ካስተዋልከው በጣም ያሳዝናል። ሕፃናት ናቸው። እና የድሮም እኛ ከኛው በኢትዮጵ አገልጋዮች እኛ በጣም እንወዳቸው የነበር ናቸው። መምህራን፣ ዘማሪዎች አሁን እንደዚህ ሆኖ ማየት በጣም ልብ ይሰብራል። ማለት ሃይማኖት መቀየር አንድ ነገር ነው፣ ግን ማለት ቤተክርስቲያኗ ፓስተር አሌክስ አይ ቲንክ ድሮ ኦርቶዶክስ ከነበርክ ሜይ ቢ ልታቃው ትችላለህና እኔ እንደ ምዕመን እንግዲህ መጥፎ ነገር ስታደረግ አይቻል አቅም ይሄ አይገባትም። ማለት ለሙሉ ዓለም ነው የምትጸልየው ሁሌ። ይኸው እዚ ያሉትን ኦርቶዶክሳውያን ጠይቃቸው። ለሙሉ ዓለም ነው የሚጸለየው ለታመሙ ለታሰሩ እየተባለ እና። ተመርጦ ለሙስሊም አንጸልይም፣ ለፕሮቴስታንት አንጸልይም ምናምን የሚባል ነገር የለም። እና ገዳም ያሉትም አባቶች እዛ ያሉትም ያው ቆሎ እየቆረጠሙ እየጸለዩ እንደው እኔ አንዳንዴ ኢትዮጵያ በእነሱ ጸሎት ነው ያለችው ብዬ ማስባለው ማለት እና እንደዚህ አይነት ሰዎች ናቸው እየታረዱ ያሉት እና ቤተክርስቲያኗም እኔ እንደዚህ ያህል ጥላቻ አሁን ከድሮ ከነበሩት ከእኛ ጋር ከነበሩት አገልጋዮች እኔ ለምን እንደሆነ አይገባኝም። ማለት ውስጡ ላይ እንግዲህ ማለት ከአንድ ወይ ከአንድ ቄስ ጋር ተጣልተ ወጥተህ ወይ ምን ከሆነ በጣም ከባድ ነው። ሙሉ ቤተክርስቲያን ያደጉበትን አፍ የፈቱበትን ሰንበት ትምህርት ቤት የተማሩበትን ያገለገሉበትን ሃይማኖት መቀየር አንድ ነገር ነው ግን ይህን ያህል ጥላቻ እኔ በጣም ነው የማይገባኝ። እንዲህ የሚገባት ቤተክርስቲያን አይደለችም። እንግዲህ ለዛ ነው መጥፎም ስታደርግ አይቻላቅም። እንግዲህ እዛ የምናየው ትዕትና ነው የምንማረው ትዕትና ነው እና በጣም ግራ ይገባኛል። እሱም የተናገረው ነገር እኔ እንጃ እንግዲህ የውስጣቸውን እነሱ ነው የሚያውቁት። ግን እኔ ግራ ስለሚገባኝ ነው የሁሉንም ሳያቸው። ስም መጥራት አይቻልም መሰለኝ ይቅርብኝ። ግን ያው የታወቁ ናቸውና። ግን የምነግርህ ነገር እኔ እንደዚህ ቢወጣ ራሱ ሃይማኖት ቢቀየር እራሱ ለምን እንደዚህ እንደ ጥላቻ እንደሚኖራቸው አላውቅም። መሆን የለበትም እንደዛ። እውነት ነው አይደለ? እውነት ነው። እንግዲህ ሳሚ እንዳለው ነው እንግዲህ የኦርቶዶክሳውያን በእንደዚህ አይነት ጥቃቅን ስህተቶች በሚፈጠሩ በግለሰቦች አመለካከት ያው እንጸልያለን የጋራ የሆነ ነገራችን ላይ እንግዲህ ሁላችንም ጸሎታችንን እናደርጋለን። ስህተቶች ይኖራሉ እንደምታውቂው ነው። ሰዎች ሲወጡ በብዙ አይነት ምክንያት እንግዲህ ይወጣሉ። ከወጡ በኋላ እንግዲህ ተከትሎ ደግሞ እንዲህ አይነት ነገር ስንሰማ ደግሞ ያው ሁላችንም እናዝናለን፣ ሰ እንጸልያለን። ምን ታረጊያለሽ ሚዬ፣ ቴንኪዩ ለማለት ነው አጸደ ኤልሲ መምህር ዳን አለን እና በረከት እንዳለው ኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ መጽናናትን እንመኛለን። አሁንም መበርታት ነው። እግዚአብሔር መልካም ጊዜ ያመጣል። ጸልያለን፣ አይዞን እያልን ነው። እሺ፣ ኦኬ፣ ነገ አወራለሁ ወንድሜ። እግዚአብሔር አክብርልኝ። ቴንኪ ስለገባችሁ ለኢትዮጵያ ኦርቶዶክስ ቤተክርስቲያን መጽናናትን እንመኛለን። ቤተሰብ ዘመድ በዚህ ጉዳይ ላይ በጣም ተጠቂ የሆኑ ቤተሰቦችን እግዚአብሔር ያጽናና። እንደ ተቋም ኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ በጣም ምኞቴ ነው እንግዲህ በብዙ መጽናናት በወንጌል የሚመጣ ብዙ መከራ ብየዋለሁ። አይዟችሁ፣ በጣም እናመሰግናለን። ኤሚኒዬ ኤልሲ ሰላም። ፓስተር ሰላም ብያለሁ። አልተኛሽም አልተኛሽም? አልተኛሁም፣ አልተኛውም። ፓስተርዬ ሰላም። እግዚአብሔር ይመስገን። በጣም እግዚአብሔር ይዋርክ። ልልህ ወዳለው ይሄ ነው የወንጌል አንዱ አካል ይሄ ነው ፓስተር ያ ሰዎች ሲያዝኑ ማዘን፣ ሲደሰቱ ደግሞ አብሮ መደሰት። ይሄ ነው ወንጌል የወንጌል አንዱ አካልና የኦርቶዶክስ እህትና ወንድሞቻችንን በደረሰባቸው ነገር ማጽናናት እና እግዚአብሔር የተመሰገነ ይሁን፣ እንደዚህ ስላየሁ ደስ ብሎኛል። ኦልሞስት እኛን ወክለህ ነው አንተ እዚህ ቦታ ላይ ያለሁና ሁሉም ሁሉም እንደዛ እንዳልሆኑ አንተ ምልክት ነህ፣ አለ ግን ይሄው ደግሞ እንደዚህ ወንጌልን በእውነት የሚሰብክም ደግሞ እንዳለ ማሳያ ነው። እግዚአብሔር ይመስገን። ክርስቶስም ከክርስቶስም የተማርነው ይሄ ነው። ሁሌ ላለው እኔ ፔጄ ላይ እየገባሁ ሁለት ኢየሱስ ክርስቶስ ሁለት ትእዛዛቶችን ሰጥቶን ሄደዋል በፍጹም ልብ በፍጹም ኃይል እግዚአብሔር አምላክህን ውደድ። ያቺን ምትመስል የምትመስል ልትእዛዝ ደሞ አለና ባልንጀራህን እንደ ራስህ ውደድ ብሎ በቃ ከዚህ ሊወጣ አይችልም። አንድ ሰው እውነት ክርስቶስ የበራለት ሰው እውነት እግዚአብሔር ወዳለው የሚል ሰው ዞር ብሎ አጠገቡ ያለውን ሰው ማለት እንደራሴ ለራሴ ሊደርስብኝ የማልፈልገውን ነገር ለወንድሜም ሊደርስ አይገባም ብዬ አብሬው መጮህ ያለብኝ፣ ያለቅስ ማልቀስ ነው ያለብኝ፣ መጮህ መጸለይ ነው አብረን ያለብን። በቃ ምንም የኔን እምነት ተከታይ መሆን አይጠበቅበትም ነው። ይሄ አንዱ ነው፣ የወንጌል አካል ነው። ደግሞ እግዚአብሔር የልቦና ዓይኖቻቸውን ያብራላቸው። ምክንያቱም እቺ ዓለም ዲመኒክ የሆነ የሰይጣን አስተስ ሰይጣንም አለ እግዚአብሔር እግዚአብሔርም መንፈስም አለና፣ ግማሹ በዛኛው በጨለማው መንፈስ ተይዞ ምን ምን እንዲናገሩ እንኳን አያውቁ። ፓስተር ምን እንዲናገሩ አያውቁ። ዋና የወንጌል ተልኮ ፍቅር ነው። በፍቅር ያልሆነ ነገር ሁሉ ደግሞ ምንድነው? ከንቱ ነው። አገልግሎታችንን ለዛ ነው አይደለ ፓስተር ቆም እያለን ልናይ ቼክ ልናደረግ ይገባል አገልግሎቴ ወዴት ነው እንዴት ነው በፍቅር ነው ወይስ እንዴት ነው ብለን ራሳችንን ቼክ ካላደረግን ምንድን ነው አገልግዬ እንዳልጣል ብሎ ትልቁ ሐዋርያ ጳውሎስ እንኳን ሰግተዋል እኮ አገልግዬ ተጣልኩ እንዳልሆን ብሎ በፍቅር ነው ወይም አገለግለው ለምን ፍቅርን የጣለ ሰው እግዚአብሔር እንደገና አላወቀው ቁጭ ብሎ ሊማር ይገባል እና ኤኒዌይስ ኦርቶዶክስ ወንድሞቻችን ህቶቻችን እህቶቻችን ከጎናችሁ ነን። ይኸው ፓስተር አሌክስ ወክሎናል ብዬ ነው ብኔ በግሌ እና አብረናቸው አለን ድምፅ እንሆናቸው አለን። ይሄም ቀን ያልፋል። እግዚአብሔር ያያል። በቀል ደግሞ የማነው? እግዚአብሔር ነው አደለ? በቀልን እኛ እንበቀልን። በቀል እግዚአብሔር ነው የሚበቀለው። እግዚአብሔር ያያል። እግዚአብሔር ይበቀላል። በቃና። እናንተ ልባችሁን ጠብቁ። እግዚአብሔር ያያል ይፈርዳል። ተባርኩልኝ፣ አመሰግናለሁ። ኤልሲ ቴንኪዩ እንግዲህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ መጽናናት እንመኛለን። ለቤተሰቦቻቸውም እንግዲህ መጽናናት ይሁን። ከዚህ በኋላም እግዚአብሔር ሰላምን እንዲያደርግ እንጸልያለን። በነገር ሁሉ እግዚአብሔር እንግዲህ መልካምን እንዲያደርግም እንመኛለን። የሚገርምሽ እኔ እናቴ እንዳልኩሽ ነው። እኔ ኦርቶዶክስ እናት እናቴ እና በሚሆነው ነገር እንዴት ልቧ እንደሚያዘን እንዴት ልቧ እንደሚሰበር ዛሬ ራሱ አስራ ሰባት ሰው ተገድለዋል እየተባለ ነው። ዋው! እና እንግዲህ ምንድን ነው እያልን ያለ ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን ሁልጊዜ ከእናንተ ጋር እንዳለን እግዚአብሔር ከእናንተ ጋር እንዲሆን ደግሞ በዚህ ጉዳይ ላይ በጣም መጽናናት እንዲሆን እንጸልያለን። መልካም ጊዜ እንደ ሀገር እንዲመጣም እንጸልያለን። በዛ ስፍራ ለሞቱ ሰዎችም ቤተሰብ መጽናናትን እንመኛለን። በርቱ ለማለት ነው። ከልብ ከልብ አዝነናል። እንደ ወንጌል አማኝ የትምህርት ልዩነቶች እንዳሉ ቢታመንም ነገር ግን በሚሆነው ነገር ልናዝን አብረናችሁ እንደሆነን ደግሞ እንድታውቁ እንወዳለን። አይዟችሁ ለማለት ነው። መምህር ዳን እናመሰግናለን። ፓስተር አሌክስ፣ ይሰማል? ድምጼ ይሰማል? መልካም በለችኝ። ጥቂት ደቂቃ የሆነ ነገር ልበል። ያው ትልቁ ነገር ያው ሰው መሆን ነው። ልክ ነው። እግዚአብሔር ሰው ሰውን የፈጠረው መጀመሪያ፣ ልክ ነው። ሰው መሆን ይጀምራል። ያው አሁን ሰው ሰው ሆኖ ተፈጥሮ ሰው አልሆነም እና ምድራችን አሁን ሰው ነው የምትፈልገው። ሰው መሆን ደግሞ ሰው መሆን ሰው ማለት ደግሞም ሰው ማለት ሰው የጠፋ ነው ሰው የሆነለት ነው የሚባል ነገር አለና በዚህ ወቅት ላይ ሰብአዊነት ነው የሚያስፈልገው እና ሂዩማኒቲ እጅግ የሚያስፈልግበት ጊዜ ነው። ካለን ኢጎ፣ ካለን ስሜቶች፣ ከሻከሩ ግንኙነቶች በላይ እንዲህ አይነት ነገሮች የማህበረሰብን ፋብሪክ የሚበጣጥሱ እጅግ ጥልቅ የሆኑ ሂኒየስ ክራይሞች ኢፌታዊነቶች የትም ቦታ ይፈጸም፣ ኢፌታዊነትን መቃወም ፈጣሪን መታዘዝ ነው። ልክ ነህ። የትም ቦታ በማንኛውም ቦታ በየትኛውም ሁኔታ ይፈጸም፣ ጌኖሳይድ ወንጀል፣ ወንጀል ነው። እና በነገራችን ላይ ፍቅራችን እስከ ገዳዮች ድረስ ነው የሚሄደው። እጃችን የሚዘረጋው ለእነሱም ነው። ይሄንን ጥፋት ላጠፉ ሰዎች ለምን መጀመሪያ እንዲህ አይነት የሰላፊስት ወይንም የኢስላሚስት እንቅስቃሴ ያሉ ሰዎች እዛው ለቤተሰባቸው ነው ችግር የሚሆኑት? ለራሱ ነው። ሱሳይድ ቦምበሮች እኮ ዓለም ላይ ያሉ አጥፍቶ ጠፊዎች መጀመሪያ የሚያጠፉት እኮ ቤተሰባቸው ነው። የሚገድሉት ቤተሰባቸው ነው ማህበረሰባቸውን ነው ሙስሊሙን ነው ሞዴሬት ሙስሊሙን ነው። ሶ ስጋትነታቸው አጠገባት ላለው ሙስሊም ነው፣ ሌላው እምነት ተከታይ ለፕሮቴስታንትም ነው፣ ለኦርቶዶክስ ነው፣ ለዓለም ሁሉ ነው። እንዲህ አይነት እንቅስቃሴዎች እንዲህ አይነት የአጥፍቶ ጠፊ መንገዶች አገርንም ያጠፉ ናቸው እና ጥናቶች እንደሚያዩት ከዚህ በፊትም ብዙ ጥናቶች ኢትዮጵያም ያለው አጥንተን ለሚመለከተው አካል ሰጥተናል። እዚህ ጋር ምንም ማለት አያስፈልግም። ይሄ ነው ይሄ ነው ማለት እንትን አይልም። የኤክስትሪሚስት እንቅስቃሴ ዛሬ የተጀመረ አይደለም። ፎር ዘ ላስት ተርቲ ይርስ ዴቨሎፕ ያደረገ ነው። የተዘራ ዘር አለ። ትርክቶች አሉ፣ የሐሰት ትርክቶች አሉ። ጡት ተቆርጧል ብሎ የቆመ ትርክት አለ እዛ ጋር። በዛ ያደገ ትርክት ነው ፖለቲካልም ዓላማ ሊሆነው ይችላል። ኢኮኖሚካል ዓላማ ብዙ ነው፣ ብዙ ስር ያዙ። እዛ ላይ እንግዲህ ፅንፈኝነት የሃይማኖት ፅንፈኝነት ሲደረብበት ሰደድ እሳት ነው የሚሆነው። እና አንዳንድ ጊዜ እጁ እስከ ሶማሊያ አልሸባብ ድረስ ይዘረጋል። ባሌ አካባቢ ትልቅ ማሰልጠኛ ካምፕ እንደነበራቸው በመረጃ ብዙ ነገር የተሄደበት ነው። እና አሁን ምንድን ነው መሰለህ እኛ ዋናው ነገር ምንድን ነው፣ እንዲህ አይነት ነገር በጣም ተቋም ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ደግሞም ቤተሰቦች ላይ ይዞት የሚመጣው ጉዳት በጣም አደገኛ ነገር ስለሆነ እኛ እንደ ወንጌል አማኝም አብሮ በምንኖርበት ሀገር ይጠቅማል አይጠቅምም በሚለው ጉዳይ ላይ የጋራ የሆነ ድምፅ ለመሆን ነው። እና ሌላው የፖለቲካና ምናምን ነገር እንግዲህ ራሱን የቻለ ሌላ ኬስ ስለሆነ አሁን ልናወራው የምንችለው ነገር ለሞቱት ቤተሰብ መጽናናትንና ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ እግዚአብሔር ለሁላችንም መጽናናት እንዲሆን እላለሁ። እንዳልኩ እኔ እናቴ ኦርቶዶክስ ስለሆነች አውቃለሁ ስሜቷንና እና ለዛ ነው እና ሌላ ፖለቲካውና ምናምኑ ሌላ መልክ ስለሚያስይዝ ብዬ ነው እና ለዛ ነው። ቴንኪ፣ አመሰግናለሁ። ያው ያለውን ነገር እንዲህ ኦቨርቪው ለማድረግ ፈልግል። እናመሰግናለን። ቁስላችን ቁስላችሁ ስለሆነ፣ ችግራችን ችግራችሁ ስለሆነ፣ የውስጣችንን ስለተረዳችሁ እናመሰግናለን። ይሄ ትልቅ ነገር ነው። በእውነት ይሄ ትልቅ ስራ ነው። ለአገርም፣ ለሰላማዊ አገርም አንድነት እንደዚህ አይነት ነገሮች ይደገፋሉ። እናመሰግናለን። እግዚአብሔር ይስጥልን። ሰላም ለሀገራችን ያድርግልን። ቤተክርስቲያንን ክርስትናውን ይጠብቅልን እላለሁ። ወንድማችን አመሰግናለሁ። ቴንኪው ዋ። እሺ፣ እንግዲህ እንደ ሀገርም የሚጠቅም ነገር አይደለም ብለን በምናምነው ጉዳይ ላይ እንግዲህ የጋራ የሆነ ነገር ነው እንጸልያለን እግዚአብሔር መልካም ጊዜ እንዲያመጣ፣ እግዚአብሔር መልካም ጊዜ እንደማያመጣም እናምናለን። ሀገራችንን ኢትዮጵያን ከዚህ በኋላ በምንሰማው ማንኛውም ነገር መልካም ነገር እንድንሰማ የእግዚአብሔር ፈቃድ እንዲሆንም ደግሞ እንጸልያለን። ሁላችሁም ጸልዩ። እንግዲህ የሆነ ያለው እየሰማን ያለነው ነገር ደስ የሚል ነገር ስላይደለነው ይዘን የወጣ ነው። ቴንኪው ሁላችሁንም አመሰግናለው። የነበረንን ስሜት ሼር ለማድረግ ነው። ጸልዩ፣ ለሀገር ጸልዩ። ኢትዮጵያ በብዙ ነገር እያለፈች ያለችበት ሁኔታ ላይ ነው ያለው። ሰው ሌላ የቤት ስራ እንዲፈጠር መንፈሳዊ ስፍራ ላይ ያለን እኛ ሰዎች መጸለይ ያለብን፣ እንጸለያለን እስቲ እንጸለያለን እያላችሁ ጻፉልኝና፣ የመጨረሻ ይሆናል እንጸለያለን። ለኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ለሟቹ ቤተሰብ መጽናናት ይሁን፣ አገራችንን እግዚአብሔር በሰላም ይጠብቅ እንላለን ማለት ነው።